ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የሚያዝያ 29 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የጤና ባለሙያዎች ማህበር አስቸኳይ መፍትሄ ሊሰጠን ይገባል ሲል ጠይቋል። የፋኖ ኃይሎችን የአንድነት ውይይት በሚመለከት ያልተጨበጡ መረጃዎች እየተላለፉ መሆኑ ተገልጿል። በዚህ ጉዳይ ላይ የምንላቸዋለን ብልጽግና እና አረጋ ከበደ የአማራ ክልልን ዘጠና በመቶ ቀጠና እያስተዳደሩ ነው በሚል የነዛው ፕሮፓጋንዳ እያነጋገረ ነው። በኢቢኤሱ የብርቱካን ዶክመንተሪ ዙሪያ ተደጋጋሚ ምላሽ የሰጠው የብልጽግናው አገዛዝ የሽብር ክስ መስርቷል። እነ መአዛ መሐመድ ተከሰዋል። ቻይናና አሜሪካ የገቡበትን የንግድ ጦርነት ለማርገብ ውይይት ሊጀምሩ ነው።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 የጤና ባለሙያዎች ማህበር አስቸኳይ መፍትሄ ሊሰጠን ይገባል ሲል ጠየቀ። በወቅታዊ የጤና ባለሙያዎች ጉዳይ ላይ የኢትዮጵያ ጤና ባለሙያዎች ማህበር መግለጫ ሰጥተዋል። ጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጥ ይገባልን ብለዋል። የኢትዮጵያ ጤና ባለሙያዎች ማህበር በተለያየ ጊዜ ጤና ባለሙያዎች የሚያነሷቸውን ጥያቄዎች ህጋዊ አግባብን ተከትሎ ለሚመለከታቸው የመንግስት አካላት ማለትም ጤና ሚኒስቴርን ጨምሮ ለአገሪቱ ከፍተኛ የመንግስት መስሪያ ቤቶች ማቀ ይታወቃል ። ነገር ግን ጤና ባለሙያዎች የሚያነሷቸው ጥያቄዎች በወቅቱና በተገቢ ሁኔታ ባለመመለሳቸው ጤና ባለሙያዎች አሁንም በተለያዩ መንገዶች እየጠየቁ ይገኛሉ። ማህበሩ ጤና ባለሙያዎቹ መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል። ነገር ግን ሀገርንና ማህበረሰብን በማይጎዳ መልኩ መሆን አለበት የሚል ምላሽ ሰጥቷል። መንግስት ጤና ባለሙያዎች የሚያነሷቸውን ጥያቄዎች ችላ ከማለት ወጥቶ ጉዳዩ በሀገር ላይ ችግር ከማስከተሉ በፊት ለሚነሱ ጥያቄዎች ተገቢውን ቦታና ምላሽን እንዲሰጥ ማህበሩ በአጽንኦት ይጠይቃል። በዛሬው ዕለትም በተለያዩ አካባቢዎች ስራ ልናቆም ስድስት ቀን ቀረን በሚል የተቃውሞ ሰልፎች ተካሂደዋል። የፋኖ ኃይሎችን የአንድነት ውይይት በሚመለከት ያልተጨበጡ መረጃዎች እየተላለፉ መሆኑ ተገለጸ የአማራ ፋኖ አራቱም አደረጃጀቶች ማለትም የአማራ ፋኖ በሸዋ የአማራ ፋኖ አንድነት በጎንደር የአማራ ፋኖ በወሎ እና የአማራ ፋኖ በጎጃም ወደ አንድነት ለመምጣት የሚያደርጉት ውይይት በተሳካ ሁኔታ እየቀጠለ መሆኑን ምንጮች ገልጸዋል ከአገዛዙ ሰርጎ ገቦችም ይሁን ከሚዲያዎች ተሰውሮ እየተካሄደ ያለው ይህ ውይይት ከምንም አይነት ጣልቃ ገብነት በጸዳ መልኩ እየተከናወነ መሆኑም ነው ነው የተገለጸው። ውይይቱ ሁሉም የፋኖ አደረጃጀቶች ተወካዮቻቸውን የላኩበትና በከፍተኛ ምስጢርና መግባባት እየተካሄደ ያለ ቢሆንም ይህን አንድነት ማደናቀፍ ያልቻለው ብልጽግናና አንዳንድ ኃይሎች የሚዲያ ዘመቻ መጀመራቸው ታውቀዋል። እነዚህ አካላት በውይይቱ መሪ መምረጥ ስላልቻሉ ሳይስማሙ ማሙ ቀርተዋል፣ ውይይቱን ሱዳን ውስጥ ነው እያደረጉ ያሉት የሚሉ መረጃዎችን እያሰራጩ ነው። ሆኖም ይህ ውይይት የት እየተደረገ እንዳለ፣ እነማን እንደተሳተፉበት፣ ምን ምን ሀሳቦችን እንዳነሱ የሚያውቁት በውይይቱ እየተሳተፉ ያሉ የፋኖ መሪዎች ብቻ ናቸው። ውጤቱን መጠበቅ ነው ሲሉ ምንጮቻችን ነግረውናል። በመሆኑም ሕዝቡና የፋኖ ሰራዊት አንድነቱን በትዕግስት እንዲጠብቅና የሚመረጡ አመራሮችን አግዞ ከትግሉ ጎን እንዲቆም ጠይቀዋል። ትግሉ ልብ አስጨራሽ ነው የሚሉት ምንጮቻችን ጫፍ እስኪደርስ ድረስ ሕዝቡ ቆርጦ መነሳት እንዳለበትም ተነስቷል። በሌላ በኩል የአማራ ፋኖ በጎጃም ከጎጃም ወደ አዲስ አበባና ባህር ዳር የሚጫንን ማንኛውም አይነት እህል ከሁለት ቀን በፊት ላልተወሰኑ ቀናቶች ከልክ ብሏል። ክልከላውን ተላልፎ የተገኘ ማንኛውም ነጋዴ ለሚወሰደው እርምጃ ኃላፊነቱን ራሱ ይወስዳል ብሏል። የስምንተኛ በላይ ዘለቀ ክፍለ ጦር በሚያስተዳድራቸው ወረዳዎች ደጀን ወረዳ፣ እነማይ ወረዳ፣ ሸበል በረንታ ወረዳ፣ ደባይ ጥላት ግን ወረዳ እና እርጅናው ጋ ወረዳ የምትገኙ የእህል ነጋዴዎችና የከሰል ነጋዴዎች በድርጅታችን የወጣውን የእህልና ከሰል ክልከላ እንድታከብሩ ሲልም ጠይቋል። በተመሳሳይ በጎጃም ደቡብ ሜጫ ወረዳ በገርጨጭ አዲስ ዓለም ቀበሌ አግኒ በተባለ ቦታ ዛሬ ሚያዝያ 29 2017 ዓ ም ከጠዋቱ 12 ሰዓት አካባቢ በሰርግ ቤት ውስጥ ያሉ ሙሽሮችንና የአንድ ሙሉ ቤተሰብን የአገዛዙ ኃይል ግፍ በተሞላበት ሁኔታ ሙሉ በሙሉ ጨፍጭፏቸዋል። የአገዛዙ ሚሊሻዎችና መከ መከላከያ ወታደሮች በሰርግ ፕሮግራም ላይ ያሉትን ስምንት ንጹሐንን በግፍ ሲረሽኑ አራቱን ከባድ ቆስለኛ አድርገዋል። በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ከሚሴና አካባቢው ላይ የብልጽግናው አገዛዝ ከባድ የእርስ በርስ እልቂት መጠንሰሱ ታውቋል። ይህም ራሱ ያደራጃቸውን ታጣቂዎች የፋኖ ልብስ በማልበስ በዞኑ የሚገኙ የኦሮሞ ተወላጆች ላይ ጥቃት እንዲያደርሱ ማድረግ ሲሆን፣ ሸኔ በሚል ያደራጃቸው አካላት ደግሞ የአማራ ተወላጆችን እንዲያጠቁ ሊደረግ ነው። ለዚህ ደግሞ ጨምሮ ሌሎች ሚዲያዎች በፕሮፓጋንዳው እንዲሳተፉ ተወስኗል። በተለይ ኦኤምኤን ሚዲያ እንደለመደው ፋኖ ንጹሀን ኦሮሞዎችን ገደለ በሚል ዘገባ የኦሮሞና የአማራ ተወላጆችን የሚያጋጩ መረጃዎችን ለማሰራጨት ከብልጽግና ጋር ተስማምተዋል። በተመሳሳይ በዚሁ ዞን ወለድ በተባለ ቦታ ማንነታቸው ያልታወቀ ታጣቂዎችና የብልጽግና ጦር ባደረጉት ውጊያ ሶስት የአገዛዙ ባለስልጣናት ተገድለዋል። ውጊያውን ተከትሎ ከደብረ ብርሃን ወደ ደሴ የሚወስደው መንገድ ተዘግተዋል። ብልጽግና እነ አረጋ ከበደ የአማራ ክልልን ዘጠና በመቶ ቀጠና እያስተዳደሩ ነው በሚል የነዛው ፕሮፓጋንዳ እያነጋገረ ነው። ከሚያዚያ 2015 ዓ ም ጀምሮ የትጥቅ ግጭት ውስጥ የገባው የአማራ ክልልን አብዛኛውን አካባቢ በአረጋ ከበደ የሚመራው የአማራ ብልጽግና እያስተዳደረ ነው በሚል የአብይ አፈቀላጤ የለገሰ ቱሉ ተናግረዋል። የኮሚኒኬሽን ሚኒስትሩ ኤንቢሲ ከተባለ የአገር ውስጥ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ነው ይህን ያሉት። በአሁኑ ጊዜ ዘጠና በመቶ የክልሉ አካባቢዎችን መንግስታቸው መቆጣጠሩን ተናግረዋል። እኚህ በሐሰተኛ እና በጥላቻ ንግግራቸው የሚታወቁት ለገሰ ቱሉ የተባሉት ሚኒስትር ንግግራቸውን ይቀጥሉና የክልሉ መንግስት ተጠናክሯል፣ አደረጃጀቱን እስከ ቀበሌ አጠናክሯል፣ በአብዛኛው ዘጠና በመቶ በሚሆነው አካባቢ ክልሉ በራሱ ታጣቂ አስተዳደር የጸጥታ ሁኔታውን የሚቆጣጠርበት ሁኔታ ተፈጥሯል ይላሉ። የአማራ ፋኖ ኃይሎች በክልሉ ያሉ የገጠር ቀጠናዎችን ሙሉ በሙሉና ከተሞችን በከፊል መቆጣጠራቸው በተደጋጋሚ የሚነገር ጉዳይ ነው። በአራቱም አቅጣጫ ያሉ የፋኖ ኃይሎች ሰማንያ በመቶ የሚሆነውን የክልሉን አካባቢ መቆጣጠራቸውንና በአብዛኛው አካባቢም አስተዳደራቸውን መዘርጋታቸውን ይናገራሉ። በባህር ዳር፣ ደብረ ማርቆስ፣ ጎንደር፣ ደብረ ታቦር፣ ሸዋሮቢት፣ ባህር ዳር፣ ወልዲያና ላሊበላን በመሳሰሉ ትላልቅ ከተሞች ዙሪያ እንዳሉና ለኦፕሬሽን በከተማዎቹ ገብተው እንደሚወጡ የታወቀ ሀቅ ነው። በርካታ ክፍለ ጦርና ኮሮችን አዋቅሮ በአስር ሺዎች የሚቆጠሩ ወታደሮችን ያሰማራውና እያዋጋ ያለውን ሀይል የክልሉን አስር በመቶ ብቻ ነው የተቆጣጠረው በሚል ገልጸውታል። ለገሰ ቱሉ መላውን የአማራ ህዝብ ከጎኑ አሰልፎ የቡድን መሳሪያ ይዞ እየተዋጋቸው ያለውን ፋኖን የክልሉን ጥቂት ቦታ ብቻ ነው የተቆጣጠረው ብለውታል። ከአንድ አመት በፊት የብልጽግና ጦር መሪው ብርሃኑ ጁላ ፋኖን በአስር በመቶ አቅማችን ብቻ ነው ፋኖን እየተዋጋን ያለ ነው ሲሉ ተደምጠው ነበር። ሆኖም ይህን ካሉ በኋላ የነበራቸው ጦር በሙሉ አልቆ በርካታ ዙር አፈሳዎችን አድርገው ወታደር አሰልጥነዋል። ይህን ያሰለጠኑትን ጦርም ፋኖ ደምስሶት አሁንም ሌላ ዙር አፈሳ ላይ መሆናቸው ይታወቃል። ለገሰ በዚህ ቃለመጠይቃቸው አክ ተከትለው ከአዲስ አበባ በቅርብ ርቀት ባሉ አካባቢዎች ሳይቀር በተደጋጋሚ የሚፈጸሙት እገታዎች ኢኮኖሚያዊ እንጂ ፖለቲካዊ አይደሉም ሲሉ ሸኔን ነጻ ለማውጣት ሞክረዋል። በአንጻሩ በአማራ ክልል ፖለቲካዊ እገታ ይካሄዳል ሲሉ ተደምጠዋል። ይህን ይበሉ እንጂ በአዲስ አበባ የሚሆን በአማራ ክልል የሚካሄዱ እገታዎች የሚፈጸሙት ራሱ ብልጽግና ለፖለቲካ ዓላማ ባሰማራቸው ዘራፊና ገዳይ ቡድኖች መሆኑን በተደጋጋሚ ይነሳል። በኢቤሱ የብርቱካን ዶክመንተሪ ዙሪያ ተደጋጋሚ ምላሽ የሰጠው የብልጽግናው አገዛዝ የሽብር ክስ መሰረተ። የብልጽግናው አገዛዝ በፌዴራል ከፍተኛ ፍርድ ቤት ጋዜጠኛ መዓዛ መሐመድን፣ ጋዜጠኛ ተስፋ ወልደ ስላሴን፣ ሶስት የኢቤስ ጋዜጠኞችንና በኢቤስ ቴሌቪዥን ሀሰተኛ ታሪኳ ተሰራጭቷል የተባለችው ብርቱካን ተመስገንን ጨምሮ ሌሎች ተጠርጣሪዎችን በሽብር ወንጀል ከሷል። በአጠቃላይ 16 ተከሳሾች የተካተቱበትን የክስ መዝገብ ለፌዴራል ከፍተኛ ፍርድ ቤት የህግ እና ሽብር ወንጀል ጉዳዮች ችሎት ትናንት ማክሰኞ ሚያዚያ 28 2017 ያቀረበው የፌዴራል ጠቅላይ አቃበ ህግ ነው። ከተከሳሾቹ መካከል ስምንቱ በአዲስ አበባ ከተማ አስተዳደር በቢሮና በወረዳ ደረጃ ያሉ ኃላፊዎችና ሰራተኞች ናቸው። አቃበ ህግ ለፍርድ ቤቱ ባቀረበው መዝገብ ሶስት የክስ አይነቶች ጠቅሷል። የመጀመሪያው ክስ የሽብር ወንጀልን ለመከላከልና ለመቆጣጠር በ2011 ዓ.ም የወጣን አዋጅ በመተላለፍ የቀረበ ነው። አቃበ ህግ በክሱ የጠቀሰው የአዋ ጁ ድንጋጌ የሽብር ድርጊት በመፈጸም የሰው ህይወትን ለአደጋ ማጋለጥን ይመለከታል። ብልጽግና ይህን መሰል የሽብር ወንጀል ክስ በተከሳሾቹ ላይ የመሰረተው በኢቢኤስ ቴሌቪዥን የቀረበውን የብርቱካን ተመስገንን የእገታና የመደፈር ታሪክ በሐሰት ሰርተዋል በሚል ነው። ሆኖም የብርቱካን ታሪክ የአሁኗ ኢትዮጵያ ማሳያ ከመሆኑም ባሻገር ተጠቃሁ ያለችው ተበዳይ ታሪክ በሐሰት ፕሮፓጋንዳ በመሸፈን የሽብር ወንጀል ክስ መስርቶባታል። ከዚህም ባለፈ በተደጋጋሚ የንጹሐንን ጥቃትና በደል በመዘገብና ድምፅ በመሆኗ በአገር ውስጥ እያለች ሲያስራትና ሲያንገላታት የነበረችውን ጋዜጠኛ መዓዛ መሐመድን በሽብር ወንጀል ከሷታል። መዓዛ በሀገር ውስጥ እያለች የአገዛዙን እስር በመፍራት ለህዝብ ድምፅ ከመሆን ያልቦዘነች ሲሆን ይህም ለተደጋጋሚ እስር ዳርጓታል። ዛሬ ላይም አንዲት የተበደለችና ግፍ የተፈጸመባትን ሴት አይዞሽ በማለቷ የተለመደው የሽብር ክስ ተመስርቶባታል። ሆኖም መዓዛና ተስፋዬ ከዚህ ቀደም በብርቱካን ዶክመንተሪ ዙሪያ በሰጡት ምላሽ እኛ ጋር ያለውን እውነት ወደፊት የምናወጣው ይሆናል ማለታቸው ይታወሳል። ፍርድ ቤቱ ግን በትናንቱ የችሎት ውሎ የተከሳሾችን የመብት ጥያቄዎች እንደማያስተናግድ የገለጹት ዋናው ዳኛ የተከሳሾችን የዋስትና ጥያቄ ለማድመጥ ለመጪው ሳምንት ማክሰኞ ግንቦት 5 2017 ተለዋጭ ቀጠሮ ሰጥተዋል። ፍርድ ቤቱ በመጪው ቀጠሮ በአካል ያልቀረቡ ተከሳሾች ላይ ትዕዛዝ እንደሚሰጥም ዳኛው አስታውቀዋል። የከሰዓቱ ችሎት ከመካሄዱ አስቀድሞ ረፋዱን የተሰየመው የፌዴራል ፍርድ ቤት ልደታ ምድብ የጊዜ ቀጠሮ ችሎት አራት የኤቤስ ቴሌቪዥን ጣቢያ ሰራተኞቹ ዋስትና በማስያዝ እንዲለቀቁ ትዕዛዝ ሰጥቷል። ከእነዚህ ሰራተኞች መካከል የቴሌቪዥን ጣቢያ ዋና ስራ አስኪያጅ አቶ ነቢዩ ጠው መልሳን ይገኙበታል። አቶ ነቢዩ ከእስር እንዲፈቱ የተወሰነላቸው በ30 ሺህ ብር ዋስትና ነው። ቻይና እና አሜሪካ የገቡበትን የንግድ ጦርነት ለማርገብ ውይይት ሊጀምሩ ነው። የአሜሪካ እና ቻይና ባለስልጣናት በሁለቱ የዓለም ግዙፍ ምጣኔ ሀብት ባለቤቶች መካከል የተከሰተውን የንግድ ጦርነት ለማርገብ በዚህ ሳምንት ንግግር እንደሚጀምሩ ተገልጸዋል። የቻይና ምክትል ጠቅላይ ሚኒስትር ሂልፊንግ የፊታችን አርብ በስዊዘርላንድ ይጀምራል ተብሎ በሚጠበቀው ንግግር እንደሚሳተፉ የአገሪቱ ውጭ ጉዳይ ሚኒስትር አስታውቀዋል። የአሜሪካ ግምጃ ቤት ጸሐፊ ስካት ቤሰንት እና የዩናይትድ ስቴትስ ንግድ ወኪል ጄምሰን ግሪው ዋሽንግተንን ወክለው በንግግሩ እንደሚሳተፉ በቢሮዎቻቸው በኩል ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሐውስ ዳግም ከተመለሱ በኋላ ከቻይና በሚገቡ ምርቶች ላይ እስከ 145 በመቶ ታሪፍ ጥለዋል። ቤጂንግ ለዚህ እርምጃ አጸፋ የሰጠች ሲሆን፣ በአንዳንድ የአሜሪካ ምርቶች ላይ እስከ 125 በመቶ ቀረጥ መጣሏን አስታውቃለች። የዓለም አቀፍ የንግድ ባለሙያዎች የሀገራቱ ንግግር በርካታ ወራት እንደሚፈጅ ለቢቢሲ ተናግረዋል። ንግግሩ የቻይና ምክትል ፕሬዚዳንት ሃንዘንግ የዶናልድ ትራምፕን በዓለ ሲመት ከታደሙ በኋላ በከፍተኛ ባለስልጣናት ደረጃ የሚደረግ የመጀመሪያው ግንኙነት ነው። የአሜሪካ ግምጃ ቤት ጸሐፊ በይሰንት የዓለም አቀፍ የምጣኔ ሀብት ስርዓቱን ለማስተካከልና የአገራቸውን ጥቅም ለማስከበር ንግግሩን በጉጉት እየጠበቁት እንደሆነ ተናግረዋል። እንደሚሰማኝ ከሆነ ንግግሩ ውጥረት ማርገብ ላይ የሚያተኩር ነው። ትልቅ የንግድ ስምምነት አይሆንም። ነገር ግን ከመሻገራችን በፊት ውጥረቱን ማርገብ ይኖርብናል ሲሉ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ገልጸዋል። የቻይና ንግድ ሚኒስትር ቃል አቀባይ በበኩላቸው የዩናይትድ ስቴትስ ጉዳዩን በድርድር መፍታት ከፈለገች በአንድ ወገን የጣለችውን ታሪፍ በራሷና በመላው ዓለም ላይ የሚያደርሰውን ከባድ አሉታዊ ተጽዕኖ መጋፈጥ ይኖርባታል ብለዋል። የቻይና መንግስታዊ መገናኛ ብዙሃን እንደዘገበው ቤጂንግ ከዋሽንግተን ጋር ለመነጋገር የወሰነችው ዓለም አቀፍ ተፈላጊነቷን በተለይም ከአሜሪካ ነጋዴዎች የቀረበላትን ጥያቄ ከግምት ውስጥ በማስገባት ነው። መገናኛ ብዙሃኑ ቻይና ለመነጋገር በሯ ክፍት መሆኑን ነገር ግን የማይሆን ከሆነ እስከ መጨረሻው ለመፋለም መወሰኗን አክሎ ዘግበዋል። የሁለቱ ሀገራት የንግድ ጦርነት በፋይናንስ ገበያው አለመረጋጋት የፈጠረ ሲሆን፣ በአለም ንግድ ላይም አስደንጋጭ ምልክቶች ታይተዋል። ቢቢሲ ያነጋገራቸው ሁለት የንግድ ባለሙያዎች በተለይም በንግግሩ የመጀመሪያ ደረጃ ተስፈኛ አይደሉም። ለዚህም የሚያነሱት እንደ ኢሮፓውያን አቆጣጠር በ2018 እንደነበረው ሁሉ የሀገራቱ ንግግር ምልልስ እንደሚኖር ገልጸው ለወራት